ዓለም ይስማ፣ እናውቃችኋለን። አብረን ያደግነው እንተዋወቃለን። እኛ ልታታሉልን አትችሉም። በመላው ዓለም የምትገኙ ወደ ኢትዮጵያውያን እንደምን ቆያችኋል? በዛሬው ህዳር አንድ 2018 ዓ ም የተሰሙ መረጃዎችን ይዘን ተመልሰናል። በአማራ ክልል ከፍተኛ ባለሥልጣንና የቅድሞ ታጋይ ከሻቢያ ጋር መስራት የሞት ሞት ነው ብለዋል ጄኔራል ዘውዱ። አብረን ነው ያደገው፣ እኛን ልታታልሉን አትችሉም፣ እንተዋወቃለን ሲሉ በቁጣም ተናግረዋል። ፋኖና መንግሥት መደራደር ይፈልጋሉ ሲሉ የፓርላማ አባላቱ መግለጻቸው ተሰምቷል። የሰሞኑን ጥቃት ተከትሎም በዛሬው ዕለት ሰላማዊ ሰልፍ ተካሂደዋል። ጄኔራሉም በእኛ ላይ የተፈጸመ የድሮን ጥቃት የለም ሲሉ መግለጫን ሰጥተዋል። ዶክተር ደብረ ጽዮን በበኩላቸው ለተባበሩት መንግሥታትና ለአፍሪካ ህብረት ደብዳቤ መጻፋቸው ተገልጿል። አድማጭ ተመልካቾቻችን በእነዚህና በሌሎች ዘገባዎች ቆይታ እናደርጋለን። አብራችሁን ቆዩ። የጦር ጀነራሎች ለህወሀት የሰጡት ከባድ ማስጠንቀቂያ። በሰሜን እዝ ላይ የተፈጸመውን ጥቃት በማስታወስ በመላ ሀገሪቱ በተከናወኑ የዝክረ መርሃ ግብሮች ላይ ከፍተኛ የጦር ጀነራሎች ለህወሀት የማያዳግም ማስጠንቀቂያን አስተላልፈዋል። በተለይም በጅማ ዩኒቨርሲቲ በተካሄደው መድረክ ላይ ንግግር ያደረጉት ሌትናንስ ጀነራል ዘውዱ በላይ ህወሀት የሰላም ልብስ አይኖረው ሰላም እንፈልጋለን ማለቱ ማታለያ ነው ሲሉ አጋልጠዋል። ከአምስት ዓመት በፊት በሰሜን ዝ ላይ የተፈጸመውን ጥቃት ለማስታወስ በተዘጋጀው በዚሁ መድረክ ላይ ጄኔራል ዘውዱ በላይ በቁጣ የተሞላ ንግግርን አድርገዋል። ህወሀት በከፍተኛ ደረጃ ሰራዊት እያሰለጠነ መሆኑን የገለጹት ጄኔራሉ ድርጊቱ ለዓለም ማህበረሰብ መጋለጥ አለበት ሲሉም አሳስበዋል። ዓለም ይስማ፣ እናውቃችኋለን። አብረን ያደግነው እንተዋወቃለን። እኛ ልታታሉልን አትችሉም ዛሬ ሰማንያ ሶስት አይደለም፣ ዛሬ ሌላ ነው። እንድታውቁ እንፈልጋለን። እናንተ ስትዘጋጁ እናንተ አኩራባሰሩ ዝም ብለን አናይም። በተለይ የመከላከያ ሰራዊት የነበራችሁ አሁን ሰላም እንፈልጋለን የሚሉት ውሸታቸውን ነው። ሰራዊት እያሰለጠኑ ነው ይህን ዓለም ሊሰማው ይገባል ሲሉ የተናገሩት ሌትናንት ጀኔራሉ ቀጥተኛና ጠንካራ መልእክታቸውን አስተላልፈዋል። እናውቃችኋለን፣ አብረን ነው ያደግነው። እኛን ልታታልሉን አትችሉም። ዛሬ 83 አይደለም፣ ዛሬ ሌላ ቀን ነው። ይህን ልታውቁት ይገባል በማለትም የህወሓትን ወቅታዊ እንቅስቃሴ በዝምታ እንደማይመለከቱት አስረግጠው በመድረኩ ተናግረዋል። በተጨማሪም ጀነራል ዘውዱ ቀደም ሲል የአገር መከላከያ ሰራዊት አባል ለነበሩና አሁን በህወሓት በኩል ለተሰለፉት አመራሮችም ጥብቅ መልእክትን ማስተላልፈዋል። ኢትዮጵያ የጣለችባችሁን አደራ በማሰብ ከጥፋት መንገዳችሁ ተቆጠቡ ሲሉም ያሳሰቡት ጀነራሉ፣ ጠላቶች አሁንም የአገርን ሰላምና ልማት ለማደናቀፍ የሚያደርጉትን ጥረት ሰራዊቱ በትኩረት እየተከታተለ ነው ሲሉም ጨምረው ተናግረዋል። የፓርላማ አባላቱ በፋኖና መንግስት መካከል የመደራደር ፍላጎት ቢኖርም የመተማመን ችግር አለ አሉ። ለሶስት ዓመታት ሊዘልቅ የተቃረበውና ከ6 ሚሊዮን በላይ ተማሪዎችን ከትምህርት ገበታ ያፈናቀለው ለብዙ ንጹሐን እልቂትም ምክንያት የሆነው የአማራ ክልሉ ግጭት መፍትሄ አልባ ሆኖ መቀጠሉን ተከትሎ የፓርላማ አባላት በጉዳዩ ላይ ያላቸውን ስጋት ገልጸዋል። ምንም እንኳን ሁለቱም ወገኖች ለመደራደር ፍላጎት እንዳላቸው ቢጠቁሙም መካከላቸው ያለው አለመተማመን ግን ጥረቶችን ሁሉ ዋጋ እያሳጣቸው መሆኑን ተናግረዋል። በጉዳዩ ዙሪያ አስተያየታቸውን የሰጡት የተከበሩ ዶክተር አበባው ደሳለኝ ድርድር መተማመንን ይፈልጋል ካሉ በኋላ ምንም እንኳን ሁለቱ ወገኖች ታጣቂዎች የድርድር ፍላጎት እንዳላቸው ቢገልጹም በመንግሥት ላይ ባላቸው ከፍተኛ የእምነት ማጣት የተነሳ እስካሁን ምንም አይነት ፍሬያማ ሙከራ አልታየም ሲሉ ተናግረዋል። ይህ በእንዲህ እንዳለ የክልሉ መንግስትም ሆነ የፌዴራል መንግስቱ እጃችሁን ስጡና ግቡ ከሚል ጥሪ ውጪ ለድርድር እስካሁን ያቀረበው ተጨባጭና ልባዊ ጥሪ አለመኖሩ በታጣቂዎች ዘንድ ያለውን ጥርጣሬም የበለጠ እንዳሰፋው ይነገራል። በቅርቡ ከኃላፊነታቸው የተነሱት የቀድሞ የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻም ከፋኖ ጋር ስለመደራደር የተናገሩት ነገር ቢኖርም ይህን በተናገሩ በሳምንት ውስጥ ግን ከቦታቸው መነሳታቸው በመንግስት በኩል ያለውን የድርድር ፍላጎት ጥያቄ ውስጥ የከተተ ክስተት እንደነበረም ይታወቃል። ጠቅላይ ሚኒስትር አብይ አህመድም በቅርቡ በጎንደር ባደረጉት ንግግር ጊዜ አታባክኑ፣ ወደ ድርድር ተመለሱ ሲሉ በተለይ በጎንደር አካባቢ ላሉ የፋኖ ኃይሎች ጥሪ ማቅረባቸው ይታወሳል። ይሁንና ጠቅላይ ሚኒስትሩ ከዚህ ቀደም መደራደር ያለባችሁ ከክልሉ መንግስት ጋር ነው ማለታቸው አሁንም ቢሆን የፌዴራል መንግስቱ በድርድሩ ላይ ያለው አቋም ምን እንደሆነ ግልጽ እንዳይሆነ አድርጎታል የሚሉ ትችቶች ይሰነዝራሉ። በጉዳዩ ላይ አስተያየታቸውን የሰጡት ሌላኛው የፓርላማ አባል የተከበሩ ፕሮፌሰር ገነነ ገደቡ በክልሉ ሰላም እንዲሰፍንና ጦርነት እንዲቆም የሚጠበቅብኝን ሁሉ አድርጋለሁ ሲሉ ቃልን ገብተዋል። በክልሉ የጥይት ድምፅ እንዲቆም እውነተኛና ሁሉን አቀፍ ድርድር እንዲካሄድ እንዲሁም የዜጎች ወጥቶ የመግባት ነፃነት እንዲከበርም እንሰራለን በማለትም ገልጸዋል። ከሰሞኑ የህወሓት ኃይሎች በአፋር ክልል በከፈቱት ጥቃት የተቀሰቀሰ ውጥረትን ተከትሎ አዳዲስ መረጃዎች በመውጣት ላይ ናቸው። የፌዴራል መንግስትና የህወሓት ኃይሎች በድንበር አካባቢ ከፍተኛ ወታደራዊ እንቅስቃሴ በማድረግ ላይ መሆናቸውም ተሰምቷል። ይህን ተከትሎ በአካባቢው ዳግም ጦርነት ነጋሪት እየተጎሰመ ነው የሚሉ ስጋቶች እየተበራከቱ መጥተዋል። ይህ በእንዲህ እንዳለ በውጭ የሚኖሩ የአፋር ተወላጆች ክልላቸው በድጋሚ የጦርነት አውድማ እንዳይሆን ስጋታቸውን በመግለጽ በክልሉ ፕሬዚዳንት አቶ አወል አርባና በፌዴራል መንግስቱ ላይ ጫና እያሳደሩ መሆኑን መረጃዎች አመላክተዋል። በዛሬው እለትም በአፋር ክልል መጋላ ወረዳ ነዋሪዎች የትግራይ ኃይሎችን ሰሞነኛ ጥቃት በመቃወም ሰላማዊ ሰልፍን ሲያደርጉ ውለዋል። በተጨባጭም የፌዴራል መንግስቱ ከባድ የጦር መሳሪያዎችን ወደ አፋርና ራያ አካባቢዎች እያጓጓዘ መሆኑ ሲገለጽ የህዋት ኃይሎች በበኩላቸው ከመቀለ በመነሳት ከባድ መሳሪያዎችን፣ መድፎችን፣ ዙ 23 ዲሽቃና ሞርታሮችን ወደ ራያና አፋር ድንበር እያሰባሰቡ እንደሆነ ይነገራል። በተለይም በኮረምና በራያ መካከል በሚገኘው ግራ ካሱ በተባለ ተራራ ላይ ከፍተኛ ምሽግ እየቆፈሩና እየተጠናከሩ መሆኑን ምንጮች ጠቁመዋል። ኃይሎቹ የፌዴራል መንግሥት ጥቃት ሊሰነዝርብን ይችላል በሚል ግምት በዋና ዋና መግቢያዎቹ ላይም ከፍተኛ ዝግጅት እያደረጉ መሆኑም ተመላክቷል። ይህ የወታደራዊ እንቅስቃሴ መረጃ እንዳለ ሆኖ የፌዴራል መንግስት በአፋር ክልል የፈጸመው የድሮን ጥቃት ላይ ከትግራይ በኩል እርስ በርሱ የሚጋጭ መረጃ እየወጣ ነው። ወደ አፋር ገብተዋል የተባለውን የትግራይ ጦር ይመራል የሚባሉት ጀኔራል ወልደ ጊዮርጊስ ወይም በቅጽል ስማቸው ሸሪፎ የፌዴራል መንግስት በሰራዊታቸው ላይ ምንም አይነት የድሮን ጥቃት እንዳልፈጸመ በስልክ ተናግረዋል። ጄኔራሉ መጋሌ የገባ የኛ ኃይል የለም፣ ሰራዊታችን በድሮን ሊደበደብ የሚችልበትም ሁኔታ የለም ሲሉ ለአንድ የትግራይ ሚዲያ በሰጡት አጭር የድምፅ መግለጫ አስተባብለዋል። እንዲያውም የአፋር ክልል አስተዳደሪዎች ቢጠየቁ የትግራይ ጦር ወደ አካባቢው እንዳልተጠጋ ያረጋግጣሉም ብለዋል። ስለ ድሮኑ ጥቃት ሲናገሩም ድሮን የተባለው አንድ ቦምብ እዛ እንደተጣለ ሰምተናል ካሉ በኋላም የተጣለው ቦምብም ለፉከራና ዝም ብሎ ለታይታ የተደረገ እንጂ ከባድ ጉዳት የሚያደርስ አቅም የለውም ሲሉ ገልጸዋል። ድሮን የጣሉትም እኛን ያስደነገጡ መስሏቸው ነው ሲሉም አክለዋል። የጀኔራሉ ንግግር ቢሆንም የህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ግን በተቃራኒው ለዓለም አቀፉ ማህበረሰብ በጻፉት ደብዳቤ የፌዴራሉ መንግስት የፕሬቶሪያውን የሰላም ስምምነት በመጣስ ከባድ ውንጀላን ሰንዝሮበታል። ዶክተር ደብረጽዮን መንግስት በሰዋለ በአውሮፕላኖች ጥቃት በትግራይ ሰራዊትና በንጹሐን ላይ ጉዳት አድርሷል ሲሉ በዚሁ ደብዳቤ ላይ ከሰዋል። ከዚህም አልፈው የፌዴራል መንግስት በአፋርና አማራ ክልሎች ውስጥ ያሉ ታጣቂዎችን በማደራጀትና በማስታጠቅ ትግራይን ለማተራመስ እየሰራ ነው ሲሉ ውንጀላን ሰንዝረዋል። እነዚህን ኃይሎች ጥቂት ከዳተኞችና ሽፍቶች ሲሉ የጠሯቸው ሊቀመንበሩ መንግስት ይህንን እኩ የዓላማውንም ለመሸፈን ዓለም አቀፉ ማኅበረሰብ እያታለለ ነው ሲሉም በደብዳቤያቸው ላይ አስፍረዋል። ይሁን እንጂ የትግራይ ሰላም ኃይል የተባለውን ቡድን የሚመሩት ጀኔራል ወዲ አንጥሮ ኃይላቸው ከአፋር መሬት ሙሉ ለሙሉ ለቆ ወደ ትግራይ መግባቱን ከሰሞኑ ለቢቢሲ ትግረኛ ክፍል ጋር በነበራቸው ቆይታ ተናግረዋል። የቀድሞ የኤርትራ በረሃ ታጋይ ከሻቢያ ጋር መስራት የሞት ሞት ነው አሉ። በአማራ ፖለቲካ ውስጥ ከኤርትራ ሻቢያ ጋር ስለሚደረገው ግንኙነት የሚነሱ ድምፆች እየተበራከቱ ባለበት በዚህ ወቅት ሕይወታቸውን በኤርትራ በረሃዎች ትግል በትግል ያሳለፉትና አሁን የአማራ ክልል ከፍተኛ ባለሥልጣን የሆኑት አቶ ተስፋውን አለምነህ ከዚህ በላይ ውርደት የለም ሲሉ ተናግረዋል። የአዲሃን ፓርቲ ሊቀመንበር የሆኑት አቶ ተስፋሁን የአማራ ህዝብ ጥያቄ ከሻቢያ ጋር በመስራት ፈጽሞ ሊመለስ እንደማይችልና ይህንን ማሰብ በራሱ የሞት ሞት ነው ሲሉ ነው ያወገዙት። አንድ ወቅት ከአሁን ቀደም የነበረውን የኢትዮጵያን መንግሥት ለመታገል የኤርትራን በረሃ ሲንቀሳቀሱበት የነበሩት አቶ ተስፋሁን አሁን ተገልብጠው ከዚሁ ከኤንቢሲ ጣቢያ ጋር በነበራቸው ቆይታ የአማራ ፖለቲካ ከሻቢያ ሊቀዳ አይገባውም ሲሉ በጽኑ አውግዘዋል። ታላቅ ታሪክ ያለው የአማራ ህዝብ የፖለቲካ ጥያቄውን ለመመለስ ከሻቢያ ጥገኛ መሆንና ፖለቲካው ከሻቢያ እንዲቀዳ መደረጉ ከዚህ የበለጠ ውርደት የለም ሲሉ ስሜታቸውን በቁጭት ገልጸዋል። የአማራ ህዝብ በራሱ እግር ቆሞ ፖለቲካ መስራት ሲገባው የውጭ ኃይል ጥገኛ መሆን የለበትም ሲሉም ባለሥልጣኑ አሳስበዋል። ባለሥልጣኑ ሻቢያን የኢትዮጵያ አቋሚ ጠላት ሲሉ የፈረጁት ሲሆን ድርጅቱ የተመሰረተውም በጸረ አማራ እና በጸረ ኢትዮጵያ ትርክት ነው ሲሉም ገልጸዋል። በምን አግባብ ነው ሻቢያ ከአማራ ጋር አሊያንስ ፈጥሮ የአማራ ህዝብ የፖለቲካ ጥያቄው የሚመለሰው ሲሉ የጠየቁት አቶ ተስፋውን ሻቢያ የሚፈልገው እውነተኛ የፖለቲካ አጋር ሳይሆን በቀላሉ ሊቆጣጠራቸው የሚችላቸውንና ግብ የሌላቸውን ሽፍቶች ነው ሲል ገልጿል። እንደ እርሳቸው ገለጻም የሻቢያ ስትራቴጂ በኢትዮጵያ ያሉ ተቃዋሚ ኃይሎችን ስልጣን እንዲይዙ መርዳት ሳይሆን ፍላጎቱ እርስ በርስ ከመንግስት ጋር እንዲዋጉ በማድረግ ኢትዮጵያን ማዳ ከምነው የኢሳያስ አገዛዝ ለቀጠናው ብቻ ሳይሆን ለኤርትራ ህዝብም ጭምር መርገምት ነው ሲሉ አክለዋል። አቶ ተስፋሁን ገዢ ፓርቲን መቃወምና የፖለቲካ ጥያቄ ማንሳት ተገቢ መሆኑን ገልጸው፣ ነገር ግን ይህንን ለማድረግ የጠላትን አጀንዳ ተቀብሎ መሳሪያ መሆን ታሪክን የሚያበላሽና በባንዳነት የሚያስመዘግብ ከባድ ስህተት ነው ሲሉ አስጠንቅቀዋል። የፖለቲካ ጥያቄ ያለው ሰው ወደ ጠረጴዛ መምጣት ይችላል፣ ሽፍትነት አይሰራም፣ ሽፍትነት በራሱ የፖለቲካ ግብ የለውም ሲሉ የጦር መሳሪያ ትግል ውስጥ ያሉ ኃይሎች መንገዳቸውን እንዲመረምሩ ጥሪን አቅርቧል። ይህ የአቶ ተስፋውን አስተያየት እርሳቸው ራሳቸው የቀደመውን ስርዓት ለመታገል በኤርትራ ቆይታ ማድረጋቸው ከሚታወቅበት ታሪካቸው ጋር ተዳምሮ አሁን ተቃራኒ ከሆነው አቋማቸው ጋር ተዳምሮ ሰፊ መነጋገሪያን ፈጥሯል።